ሰላም ጤና ይስጥልን ተመልካቾቻችን፣ የዕለቱን የብሪጅ ሚዲያ ዜናዎች ይዘን ወደ እናንተ ቀርበናል። ዜናዎቹን ወደ እናንተ ከማድረሳችን በፊት ግን ለጠቅላይ ሚኒስትር ዶክተር አብይ አህመድ በአምቦ የተደረገላቸው አቀባበልን የሚያሳይ ተንቀሳቃሽ ምስል በማስቀደም የዕለቱን ዜና ወደ እናንተ ማደርሰው የወምዩ አበበ ነኝ። ቪዲዮውን ተከታትለን እንመለስ።

ጠቅላይ ሚኒስትር ዶክተር አብይ አህመድ በአምቦ ወረዳ በነበራቸው ጉብኝት የኬንያ ቤቨሬጅ ፋብሪካን ተዘዋውረው ተመልክተዋል። በጉብኝት መርሃ ግብሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ እየተሳተፉ ሲሆን ፋብሪካው በመጪዎቹ ሶስት ሳምንታት ውስጥ ወደ ስራ እንደሚገባና ሶስት ሚሊዮን ሄክቶሊትር የማምረት አቅም እንዳለው ተመላክቷል። የአስተዳደር ስራን ወደ ህዝብ ለማቅረብ የቀበሌዎች መጠናከር ወሳኝ በመሆኑ የኦሮሚያ ክልላዊ መንግስት በየአካባቢው ለህዝብ ቅርብ የሆነ አስተዳደር ለመፍጠር ጥረት እያደረገ መሆኑን ያመለከተው የጠቅላይ ሚኒስቴር ጽህፈት ቤት መረጃ ከዚህ አንጻር በአምቦ ወረዳ የአንድ ቀበሌ እንቅስቃሴ በጉብኝት ወቅት የታየ ሲሆን በዚህ ቀበሌን የማብቃት ተግባር በክልሉ 7342 ቀበሌዎች ተደራጅተው 50 ሺህ የሰው ኃይል እንደተመደበላቸውና ከዚህ ቀደም በወረዳዎች ተማክለው የነበሩ ሞያዊና አስተዳደራዊ አገልግሎቶች በቀበሌ ደረጃ በተገቢው የሰው ኃይል እየተሰጡ ይገኛሉ ተብሏል። በተመሳሳይ ጠቅላይ ሚኒስትር ዶክተር አብይ የወንጪ ደንዲ ኢኮሎጂ አካል የሆነውን የደንዲ ክፍል ግንባታ የደረሰበትን ደረጃ ተመልክቷል። የስራው የሲቪል ግንባታ ምዕራፍ ተጠናቆ አሁን የማጠናቀቂያ ስራዎች በመሰራት ላይ መሆናቸውም ተገልጿል። በትጥቅ ራስን መቻል የሀገር መከላከያ ሰራዊት ሪፎርም ዋነኛ የትኩረት አቅጣጫ በማድረግ ውጤታማ ስራ እየተሰራ መሆኑን የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የኢንዱስትሪው መብቃት ለሀገር ገጽታና ለመከላከያ መጠናከር ያለው ሚና የላቀ መሆኑን በሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪ በነበራቸው ጉብኝት የተናገሩት ፊልድ ማርሻል ብርሃኑ ዘመኑን የዋጀ ለቀላል ለመካከለኛና ለከባድ መሳሪያ የሚሆን ተተኳሽ ለማምረት የሚያስችል አቅም መገንባቱን ገልጸዋል። ከዚህ ቀደም ኢትዮጵያ ተተኳሽ ከውጭ ሀገራት ትገዛ እንደነበር ጠቅሰው የግዢ ሂደቱ በዋናነት በሻጭ አካል ፍላጎት ላይ የተመሰረተ በመሆኑ በተፈለገው ወቅትና መጠን ማግኘት እንደማይቻል ገልጸው ኢንዱስትሪው ከራስ ተጠቃሚነት ባሻገር የዘርፉን ገበያ ታሳቢ አድርጎ የተቀናጀ መሆኑን የተናገሩት ፊልድ ማርሻል ብርሃኑ ጁላ በዚህም የተመዘገበው ስኬት ለኢትዮጵያ ሕዝብና መንግስት አኩሪ መሆኑን ገልጸዋል። ብልጽግና ፓርቲ የበጀት ዓመቱን የመጀመሪያ አጋማሽ የስራ አፈጻጸም ግምገማ በዋና ጽህፈት ቤቱ ማካሄድ ጀመረ። ለሶስት ቀናት በሚቆየው መድረክ ላይ አጠቃላይ ሀገራዊ የፖለቲካ ሁኔታ፣ ጠንካራ ፓርቲ ግንባታ ለማሳካትና በፓርቲና በመንግስት ቅንጅት የሚሰሩ የንቅናቄ አጀንዳዎች ግምገማ እንደሚደረግ የተገለጸ ሲሆን የፓርቲው ምክትል ፕሬዚደንት አደም ፋራ ባደረጉት ንግግር የፓርቲ መደበኛ ስራዎች፣ የኢንስፔክሽንና ስነ ምግባር ኮሚሽን ግብረ መልስና፣ በየክልሉ ያሉ የፖለቲካ አዝማሚያ ግምገማ እንደሚደረግ አንስተው የብልጽግና ፓርቲ ሁለተኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በየደረጃው የተደረጉ ውይይቶች አፈጻጸምን በተመለከተም ውይይት እንደሚደረግም ጠቁመዋል። በፓርቲና በመንግስት ቅንጅት የሚሰሩ የንቅናቄ ስራዎች አፈጻጸም ግምገማ እንደሚደረግ መገለጹን የፓርቲው መረጃ አመላክቷል። በስራ እድል ፈጠራ እንዲሁም ከኑሮ ውድነት ጋር የተያያዙ ችግሮችን ለመፍታት የሚከናወኑ ስራዎችና ከተረጅነት ለመላቀቅ እየተሰሩ ያሉ ተግባራት ያሉበት ደረጃ በስፋት እንደሚገመገም አቶ አደም አስረድተዋል። የውጭ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፍልስጤሙ ሐማሴ የመጨረሻ ነው ያሉትን ማስጠንቀቂያ አስተላለፉ። ፕሬዝደንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ዘለግ ያለ መልእክት ሐማስ ሁለት ምርጫ እንዳለው ጠቁመው ሁሉንም በጋዛ የሚገኙ ታጋቾች ህይወታቸው ያለፈውንም ጭምር መልቀቅ አሊያም መጥፋት ያሉ ሲሆን ሁሉንም ታጋቾች አሁኑ ልቀቁ፣ በሌላ ጊዜ አይደለም። የገደላቸዋቸውን ታጋቾች አስክሬንም በፍጥነት መልሱ፣ ይህ ካልሆነ ግን ያከትምላቸዋል ብለዋል ትራምፕ በቅርቡ በእስራኤልና ሐማስ የተኩስ አቁም ስምምነት የተለቀቁ ስምንት ታጋሾችን ትናንት በዋይት ሀውስ ካገኙ ከጥቂት ሰዓታት በኋላም ዋይት ሀውስ ከሐማስ ጋር አሜሪካዊ ታጋሾች በሚለቀቁበት ሁኔታ በቀጥታ መምከሩን አረጋግጧል። የትራምፕ ማስጠንቀቂያ እስራኤል በጋዛ ዳግም ጦርነት እንድትጀምር ፈቃዳቸውን ያሳዩበት ነው የተባለ ሲሆን፣ እስራኤል ስራዋን እንድታጠናቅቅ የፈለገችውን ሁሉ እየላኩላት ነው። የምለውን ካልፈፀማችሁ የትኛውም የሃማስ አባል ደህንነቱ አደጋ ላይ ነው ሲሉም አስጠንቅቀዋል። የፍልስጤሙ ቡድን ተዋጊዎች ከጋዛ ለቀው በመውጣት ራሳቸውን የማትረፍ እድል እንዳላቸውም የመጨረሻ ባሉት የማሳሰቢያ መልእክታቸው ላይ ያሰፈሩት የ78 ዓመቱ ፕሬዝደንት ለጋዛ ነዋሪዎችም ተመሳሳይ መልእክት ልከዋል። የጋዛ ህዝቦች ውብ መጻይ ከፊታችሁ አለ፣ ግን ታጋሾችን ይዛችሁ አይደለም ይህን የምታዩት። ይህን የምታደርጉ ከሆነ ሟሽ ናችሁ። የብልህ ውሳኔ ወስኑ ሁሉንም ሁኔታ አጋቾች ልቀቁ፣ ካልሆነ ግን ከባድ ዋጋ ትከፍላላችሁ ብለዋል። ትራምፕ ለሀማስም ሆነ ለጋዛ ነዋሪዎች ያስተላለፉት ተመሳሳይ መልእክት ሰርጡን ሙሉ በሙሉ ተቆጣጥረው ለማልማት ለያዙት እቅድ ተፈጻሚነት ቁርጠኛ መሆናቸውን ለማመላከት ነው የተባለ ሲሆን ግብጽ የትራምፕን የጋዛ እቅድ የሚተካና ፍልስጤማውያን ከመሬታቸው እንዳይፈናቀዱ የሚያደርግ እቅድ አቅርባ በአረብ ሀገራት ተቀባይነት ማግኘቱ ይታወሳል። የትራምፕ አስተዳደር በካይሮ የቀረበው እቅድ ጋዛ በአሁኑ ጊዜ ለመኖሪያነት አመቻ ለመሆኑ እንዲሁም ነዋሪዎቿ በፍርስራሾችና ባልፈነዱ ፈንጂዎች ውስጥ መኖር አይችሉም የሚለውን እውነታ አልተመለከተም በማለት አጣጥሎታል። እስራኤልም እቅዱ መሬት ላይ ያለውን እውነታ ያላገናዘበ ነው በሚል ውድቅ ማድረጓ አይዘነጋም። ፕሬዚደንት ትራምፕ በማህበራዊ ትስስር ገጻቸው ሀማስና ፍልስጤማውያንን በኩል ተመልክተው ያስተላለፉት ማሳሰቢያ ከ48 ሺህ በላይ ፍልስጤማውያንን ህይወት የቀጠፈው የጋዛ ጦርነት ዳግም መቀስቀሱ እንደማይቀር አመላካች ነው ተብሏል። እስራኤል እና ሐማስ ባለፈው ሳምንት የተጠናቀቀውን የመጀመሪያ ምዕራፍ የተኩስ አቁም ስምምነት ለማስቀጠል አለመቻላቸውም ከፍተኛ ስጋት ፈጥረዋል። ሩሲያ የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን የአውሮፓ ሀገራትን የዓለም ጦርነት ገደል ውስጥ ለመክተት እየገፉ ነው ስትል ከሰሰች። ሞስኮ የአውሮፓ ስጋት ሆናለች ያሉት ማክሮን ፓሪስ በታሪክ ጥፋት የምትገኘውን አውሮፓ በኒውክሌር መሳሪያዎቿ ጋሻ ሆና ለመጠበቅ ዝግጁ መሆኗንም ለሕዝብ ባስተላለፉት መልእክት የተናገሩ ሲሆን የዩክሬኑ ጦርነት ወደ ዓለም አቀፍ ግጭት መቀየሩን በመጥቀስ በፕሬዚደንት ዶናልድ ትራምፕ ፊት ለተነሳችው ኬቭ የተጠናከረ ድጋፍ ማድረግ እንደሚገባም አንስተዋል። ትራምፕ ከሩሲያው አቻቸው ቭላድሚር ፑቲን ጋር ግንኙነታቸውን ለማደስ መፈለጋቸው አውሮፓ ለደህንነቷ አሜሪ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 እንደሆነ ግልጽ ነው ያሉ ሲሆን ሩሲያውያን መጡላችሁ በሚል ማክሮን ለዜጎቻቸውና ለአውሮፓውያን እያስተላለፉት ያለው መልእክት ምዕራባውያንን ለአዲስ የዓለም ጦርነት የሚያነሳሳ መሆኑንም አብራርተዋል። የቀድሞ የሩሲያ ፕሬዝደንት ዲሚትሪ ሜድቬዴቭ ደግሞ ማክሮንን ማይክሮን የሚል የስላቅ ስያሜ የሰጥተው በ2027 ከስልጣናቸው ይነሳሉ፣ ምንም ስጋት አይፈጥሩም ማለታቸውን ሮይተርስ ዘግቧል። የክሬምሊን ባለስልጣናት ከሰሞኑ ከማክሮን ብሎም ከብሪታንያው ጠቅላይ ሚኒስትር ኪር ስታመር የሚደመጡ የጦርነት ጉሰማ አስተያየቶች በጠንካራ ወታደራዊ አቅም የሚደገፍ አለመሆኑንና ሩሲያ በዩክሬን የምታደርገውን ግስጋሴ እንደማያስቆም ተናግረዋል። ሩሲያና አሜሪካ የዓለማችን ቀዳሚዎቹ የኒውክለር ጦር መሳሪያ ባለቤት ሀገራት ናቸው። እያንዳንዳቸው ከ5 ሺህ በላይ የኒውክለር አረር ያላቸው ሲሆን ከዓለም ሀገራት የ88 በመቶውን ድርሻ ሲይዙ ቻይና በ500 ትከተላለች። ፈረንሳይና ብሪታንያ በአንጻሩ ከሞስኮ ብዙ እጥፍ ዝ ጥብቅ ያለ አቅም ነው ያላቸው። ፓሪስ 290፣ ለንደን ደግሞ 225 የኒውክሌር አረር እንዳላቸው የአሜሪካ የሳይንቲስቶች ማህበር ፋስ መረጃ ያሳያል። ፕሬዚደንት ፑቲን ባለፈው ዓመት መደበኛው የሩሲያ ጦር ቁጥር በ180 ሺ እንዲያድግ መወሰናቸው ይታወሳል። ከ1.5 ሚሊዮን በላይ ወታደሮች ያሉት የሩሲያ ጦር በሰራዊት ብዛት ከቻይና በመቀጠል ከዓለም ሁለተኛው ነው። በደቡብ ኮሪያ በልምምድ ላይ የነበረ የጦር ጀት በስህተት በንጹሐን የመኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸው ተገለጸ። የደቡብ ኮሪያ አየር ኃይል በዛሬ ዕለት እንዳስታወቀው ከሆነ በልምምድ ላይ የነበረው የጦር ጀት በስህተት ንጹሐን መኖሪያ መንደር ላይ ስምንት ቦምቦች ጥሏል ያለ ሲሆን ከኬኤፍ 16 ተዋጊ ጀት የስልጠና ተልእኮ በማካሄድ ላይ እያለ ባልተለመደ ሁኔታ ኤምኬ 82 የተባሉ ቦምቦች በመኖሪያ መንደር ላይ መጣሉን አረጋግጧል። የአየር ድብደባው ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቸን ከተማ ለሊት አስር ሰዓት ላይ በተፈጸመው ጥቃት ጉዳት መድረሱን ያስታወቀው አየር ኃይሉ ምን ያክል ሰው እንደተጎዳና የጉዳታቸው መጠን ምን ያክል ነው የሚለውን ግን ከመግለጽ ተቆጥቧል። ከስፍራው የወጡ የመጀመሪያ ደረጃ ሪፖርቶች እንደሚያሳዩት ከሆነ በአየር ጥቃቱ በአራት ሰዎች ላይ ከባድ አካል ጉዳት ሲደርስ፣ በሦስት ሰዎች ላይ ቀላል ጉዳት ደርሷል። የደቡብ ኮሪያ አየር ኃይል በደረሰው አደጋ ማዘኑን በመግለጽ አደጋው በሰው ሰራች ስህተት አሊያም በቴክኒክ ችግር ነው የደረሰው የሚለውን ለማጣራት ምርመራ መጀመሩን ሲያስታውቅ፣ እንደ ዩሃምፕ ገለጻ የአየር ጥቃቱ የተፈጸመው ደቡብ ኮሪያ ከአሜሪካ ጋር በመተባበር በቡቾን ባደረገችው የቀጥታ የተኩስ ወታደራዊ ልምምድ ላይ ነው። በስህተት ንጹሀን ላይ የተተኮሰው ቦምብ ኤምኬ 28 የተባለና 227 ኪሎ ግራም ክብደት ያለው ሲሆን በውጊያ ወቅት የጠላት ኢላማዎችን በውስን ሁኔታ ውስጥ ለማጥቃት የሚያስችል ነው ተብሏል። የዶናልድ ትራምፕ አስተዳደር ደጋፊዎች የዩክሬንን ፕሬዝደንት ቮሎዲሚር ዘለንስኪን ከሚቃወሙ የፖለቲካ መሪዎች ጋር ሚስጥራዊ ውይይት መጀመራቸው ተናገረ። ፖለቲኮ ጋዜጣ ይዞት በወጣው ዘገባ በጦርነቱ ምክንያት በተጣለው ወታደራዊ አስተዳደር ወይም ማርሻሎ ምክንያት ተራዝሞ የነበረው ምርጫ በቅርቡ እንዲደረግ ግፊት እያደረገች የምትገኘው አሜሪካ ዘለንስኪን የሚተካ መሪ በማፈላለግ ላይ ትገኛለች ያለ ሲሆን፣ እነዚህ ሚስጥራዊ ስብሰባዎች የተካሄዱት የአሜሪካና ና ዩክሬን ፍጥጫ እየጨመረ በሚገኝበት ወቅት የዘለንስኪን አማራጭ ለመፈለግ ሲሆን ይህም የፕሬዝዳንቱ አስተዳደር የወደፊት እጣፋ ንታ ላይ ጥያቄዎችን አስነስቷል። ፖለቲኮ ጋዜጣ ማንነታቸውን ካልጠቀሳቸው ምንጮች ባገኘው መረጃ ሚስጢራዊ ስብሰባዎቹ ከቀድሞ ፕሬዝዳንት ፔትሮ ፖሮሼንኮ ፓርቲ ታዋቂ ሰዎችና በፖለቲካዊ ፍላጎቷ ለረጅም ጊዜ ከምትታወቀው የቀድሞ ጠቅላይ ሚኒስትር ዩሊያ ቲሞሼንኮ ና ሌሎች የፖለቲካ ኃይሎች ጋር የተደረጉ ናቸው። ድርጊቱን የተቃወሙ ሰዎች በተለይም በሚሊዮኖች የሚቆጠሩ ዩክሬናውያን በጦር ግንባር እየተፋለሙ በሚገኙበትና በውጭ ሀገር በስደት በሚኖሩበት ጊዜ ይህ እርምጃ ትርምስ በማስከተል የሩሲያን ጥቅም እንደሚያስከብር እየተከራከሩ ሲሆን የትራምፕ ቡድን በበኩሉ በጦርነትና በሙስና የተዳከመው የዩክሬን ሕዝብ እድሉን ካገኘ ዘለንስኪን ከስልጣን ሊያወርድ የሚችል ድምጽ ሊሰጥ እንደሚችል ያምናል። የዩክሬን የፖለቲካ መሪዎችን አናግረዋል ከተባሉት የአሜሪካ ባለስልጣናት መካከል አንዱ የሆኑት የአሜሪካ የንግድ ሚኒስተር ሃዋርድ ሉትኒክ ትራምፕ በዩክሬን ፖለቲካ ውስጥ ማንኛውንም አይነት ቀጥተኛ ጣልቃ ገብነት እንደማያደርጉ ቢክዱም የአሜሪካው ፕሬዝደንትና አጋሮቻቸው የሚሰጡት መግለጫ በዘለንስኪ ላይ ግልጽ የሆነ ጫና እያሳደሩ እንደሚገኝ አመላካች መሆኑን ያሳያል። ፕሬዚደንት ዶናልድ ትራምፕ ከዚህ ቀደም ዘለንስኪን ያለ ምርጫ የሚመራ አምባገነን ነው ሲሉ መወረፋቸው የሚታወስ ሲሆን በቅርቡ በዋሽንግተን በሁለቱ መሪዎች መካከል ከተካሄደው ፍጥጫ የተሞላበት ክርክር በኋላ ደግሞ የአሜሪካ ከፍተኛ ባለስልጣናት ዩክሬን ለሰላም ዝግጁ የሆነ አማራጭ መሪ ያስፈልጋታል ሲሉ መናገራቸው ይታወሳል። ዘለንስኪ በቅርቡ በርካታ ፈተናዎችን እያ ያስተናገዱ ቢሆንም የቅርብ ጊዜ የህዝብ አስተያየቶች ዘለንስኪ ከሌሎች ተወዳዳሪዎች በተሻለ የህዝብ ተቀባይነት እንዳላቸው የሚያመላክቱ ናቸው የተባለ ሲሆን የትራምፕ አስተዳደር ምርጫ የሚደረግ ከሆነ ዘለንስኪ ከስልጣን ሊነሱ እንደሚችሉ ቢያምንም፣ የተለያዩ የፖለቲካ ተንታኞች በበኩላቸው በአሁኑ ወቅት ፕሬዚዳንቱን ሊገዳደር የሚችል ጠንካራ አማራጭ እንደሌለ መናገራቸውን ፖለቲኮ አስነብቧል። በቅርብ ጊዜ በተሰበሰቡ የህዝብ አስተያየቶች መሰረት ፕሬዝደንት ዘለንስኪ አርባ አራት በመቶ የዩክሬናውያን ድጋፍ ሲኖራቸው የእርሳቸው ዋና ተቀናቃኝ በብሪታንያ የዩክሬን አምባሳደርና ወታደራዊ መሪ ቫርሊ ሀያ በመቶ፣ የቀድሞ ፕሬዝደንት ፔትሮ ፖሮሼንኮ አስር በመቶ ተቀባይነት ሲኖራቸው፣ ዩሊያ ቲሞኔሽኮ በበኩላቸው ከአምስት ነጥብ ሰባት በመቶ መብለጥ አልቻሉም። እነዚህ የምርጫ እውነታዎች የዩክሬን ተቃዋሚዎች በፖለቲካው ምህዳሩ ላይ እውነተኛ ለውጥ ሊያመጣ የሚችል እጩ ምንጩን ለማቅረብ ያላቸውን ችሎታ በተመለከተ ጥያቄዎችን አስነስተዋል። የትራምፕ አስተዳደር ጊዜያዊ የተኩስ አቁምን ከፕሬዚዳንታዊ ምርጫ በኋላ ለማድረግና ከዚያም ወደ አጠቃላይ የሰላም ድርድር ለመጓዝ ይፈልጋል። ይህ ሁኔታ በአብዛኛው ከሞስኮ ፍላጎቶች ጋር የሚጣጣም ነው። ፕሬዝዳንት ቭላዲሚር ፑቲን ዘለንስኪ የስልጣን ጊዜያቸውን በመጨረሳቸው ህጋዊ መሪ ናቸው ብለው እንደማይቀበሉ ከዚህ ቀደም መናገራቸው ይታወሳል። ዜና ቢዝነስና ኢኮኖሚ ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው ስልሳ ሁለት ግብር ከፋዮች ከሀገር እንዳይወጡ የእግር ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ ገለጸ። ቢሮው ዛሬ የካቲት 27 ቀን ባወጣው መግለጫ ለከተማዋ ሊውል የሚገባ ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸው ስልሳ ሁለት ግለሰቦች በተደጋጋሚ ጥሪ ቢደረግላቸውም እዳቸውን ለመክፈል ፍቃደኛ አለመሆናቸውን አስታውቋል። በዚህም ተቋሙ በተሰጠው ስልጣን መሰረት ግለሰቦቹ ከሀገር እንዳይወ ሲያወጡ ለፌዴራል የኢሚግሬሽን እና ዜግነት አገልግሎት ዝርዝራቸውን ማስተላለፉን ገልጿል። ቢሮ በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በአግባቡ በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና የአስተዳደር የስራ ክፍልን በአዲስ መልክ በማደራጀት ወደ ተግባር ማስገባቱን ገልጾ፣ በዚህም ባለፉት ስድስት ወራት ከ6.4 ቢሊዮን ብር በላይ እዳ ተሰብስበዋል ብለዋል። ግብር ከፋዮች የሚጠበቅባቸውን ግብር በወቅቱና በታማኝነት በመክፈል ለከተማ ከተማዋ ሁለንተናዊ እድገት የበኩላቸውን አስተዋጽኦ እንዲያበረክቱም ቢሮ ጥሪውን አስተላልፏል። ተመልካቾቻችን ከኢትዮጵያ ንግድ ባንክ የደረሰንን የዕለቱን የውጭ ምንዛሬ ዝርዝር ዋጋ ተመን ወደ እናንተ እናደርሳለን። ተመልሼ እመጣለሁ። በመጨረሻም በኢትዮጵያ ከዚህ ቀደም በሀገር ውስጥ ተተኳሽ ጥይቶችን የማምረት ሙከራዎች ቢኖሩም ከዛሬ ሶስት ዓመት በፊት ድረስ ከውጪ በማስገባት ላይ ተሰማርታ ቆይታለች። አሁን ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፋ ወደ ውጭ የመላክ አቅም አሳድጋለች ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ይህንንና ሌሎችንም የጠቅላይ ሚኒስትሩ መልእክቶችን የያዘውን ተንቀሳቃሽ ምስል እንድትከታተሉ እየጋበዝኩ ሰናበታችኋለሁ። መልካም ምሽት ኢትዮጵያ ትልቅ ሀገር ናት። በሳይዟ በታሪኳ በሀብቷ ልክ ራሷን ጠብቃ ለልጆቿ መሸጋገር መቻሏን ማረጋገጥ ያስፈልጋል። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል። የሚል ግምገማ ነበረ። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። ክላሽ እናመርታለን፣ ስናይፐር እናመርታለን። እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን እና በጣም በአጭር ጊዜ ውስጥ ሁለት ዓመት ባልሞላ ጊዜ ውስጥ ይህ አቅም ተገንብቶ በማየቴ በጣም ከፍተኛ ክብር እና ደስታ ይሰማኛል እኔ ወታደር ነኝ ይገባኛል በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ እና አሁን ኢትዮጵያ ስጋት የለባት ጭንቅላት ያላቸው ልጆች አሏት ጀግና ጀግና ወታደሮች አሏት ከግብአት አንጻር የነበረባት ውስንነት ከሞላ ጎደል ፈታለች። ልብስ እና ምርት ሳይሆን ኢምፖርት እናደርግ ነበር። ለወታደሩ ጫማ ኢምፖርት እናደርግ ነበር። ጥይት ኢምፖርት እናደርግ ነበር። ክላሽ፣ ስናይፐር ኢምፖርት እናደርግ ነበር። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል። ጫማ አምርቶ የሚያንሰውን ከሎካል ኢንዱስትሪዎች ይቀበላል። ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት ኦልሬዲ ፈጽመናል። በዚህ ሶስት ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል እና ማምረት መሸጥ ስለቻል አሁን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን በአማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ፣ በሁሉም መስክ እመርታዎቹ እየታዩ እየተጨበጡ መጥተዋል። በግብርና የመጣነው ውጤት ይታወቃል። በኤንቫይሮንመንት ያመጣ ነው ውጤት ይታወቃል። በማዕድን ያመጣ ነው ውጤት ይታወቃል። በአይሲና ቴክኖሎጂ ያመጣ ነው ውጤት ይታወቃል። አሁን ደግሞ በወታደራዊ አቅሙ በተለይ በኢንዱስትሪው በዚህ አመት ከፍተኛ ትኩረት ከተሰጠው ሴክተር አንዱ ከአምስቱ ፒላርስ ኢንዱስትሪ ነው። እስከ 12 ፐርሰንት እድገት ይጠበቅበታል። የመከላከያ ኢንዱስትሪ ብቻ የመጣው እድገት ግን በጣም በጣም ተስፋ ሰጪ እና ኢትዮጵያ በእውነትም እያንሰራራች ነው ከስጋት ወጣ ቤዚክ የሚባሉ ምርቶች አምርታ ራሷን ለመከላከል ራሷን ለማሳደግ የሚያስችል አቅም እየፈጠረች ነው የሚለውን በደንብ የሚያሳይ ነው። ሶስት መሰረታዊ ጉዳዮች አሉ። ሀገር ሁልጊዜም ቢሆን ማምረት የሚገባት አንደኛው ምግብ ነው። በቂ ምግብ የማያመርት ሀገር፣ ራሱን የማይመግብ ሀገር ለማንኛውም አደጋ የተጋለጠ ነው። ሁለተኛው ልብስ ነው። የራሱን ልብስ ማምረት የማይችል ሀገር ለአደጋ የተጋለጠ ምክንያቱም ልብስ ሰው እስካለ ድረስ ምግብ ሰው እስካለ ድረስ አይቀሬ ስለሆነ፣ ሶስተኛው መድሃኒት ነው። መከላከል ተጠበቀው ሆኖ በመድሃኒትም ደግሞ ራስ መቻል ያስፈልጋል። ከዚህ ጋር ተያይዞ የሚያስፈልጉ ሌሎች ኢምፖርተንት አይተምስ አሉ። ነገር ግን በሁሉም መስክ እኔ አሁን ስመለከት በጣም ችግር የነበረ በቀላል እናሟላቸው የሚገቡ ነገሮች ምላሽ እያገኙ ስለሆነ ኢትዮጵያ ተስፋ አላት። ኢትዮጵያ እያንሰራራች ነው። ኢትዮጵያ ጀምራ እየጨረሰች ነው። በአንድ አመት ተኩል በሁለት ዓመት ውስጥ እንደዚህ አይነት ኢንዱስትሪ ማየት የራስን ፍላጎት ሸፍኖ ኤክስፖርት የሚያደርግ ኢንዱስትሪ ማየት በጣም ትልቅ ክብርና ኩራት ነው። ለዚህ ስራ የመከላከያ ሚኒስትር አመራሮች፣ የኢንዱስትሪው ኃላፊዎች፣ እዚህ አካባቢ ያሉ በሺ የሚቆጠሩ ሰራተኞች ከፍተኛ ክብርና ምስጋና ይገባቸዋል። በአጭር ጊዜ ውስጥ ኢትዮጵያ የሚያስፈልጋትን አቅም ፈጥረዋል። ገዝተው ሳይሆን አምርተው፣ ለእኛ ብቻ ሳይሆን ለሌሎችም የሚሸጥ አቅም ገንብተዋል። ለዚህ ኩራት እና ክብር ሊሰማቸው ይገባል። እኔም በበኩሌ እጅግ አድርጌ አመሰግናለሁ። በጣም በጣም ደስ የሚል ፍሬን ያየ ነው። በርቱ፣ ይቀጥል እንዳይቆም ነው መልእክቴ። ይሄ በጣም ጥሩ ስራ ነው። በጣም ጥሩ ጅምር ነው። ግን በዚህ መቆም የለበትም። ኢትዮጵያ ከዚህ በላይ ስለሚገባት፣ ሞር እርካታ ሳይሆን ሞር መጠማት፣ በቃ ሳይሆን ሞር መፈለግ በውስጣቸው እንዲተከል፣ እንዲመራመሩ፣ እንዲያመርቱ፣ እንዲሰሩ አደራ ማለት እፈልጋለሁ። በጣም አስደስታች ጊዜ ነው። እንኳን ደስ ያለን ልላችሁ ወዳሉ አመሰግናለሁ።